እርሷን ልጁ ለንጉስ አኖሬዎስ ይጠብቃት ዘንድ አደራ ሰጠው። አባቷ ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉስ አኖሬዎስ አጫት። በዚያም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተውላትን የአትክልት ቦታዎቿም ያፈሩትን ይህችንም ቅድስት ብላቴናዋን ከእርሷ ጋር ወሰደቻት። እድሜዋ ዘጠኝ ዓመት ሆኖ ሳለ አስከትላት ወደ ግብፅ ሄደች። ወደ ግብፅ ሀገርም በደረሱ ጊዜ ስራቸውን እስከሚፈጽሙ በአንድ የደናግል ገዳም ውስጥ ኖሩ። በዚያ ገዳም ውስጥ የሚኖሩ ደናግል ለገድል የተጸመዱ ናቸው። የሥጋ መብልን፣ ቅባትን፣ ቢሆን ጣፋጭ ፍሬዎችንም ምንም ምን አይበሉም። ወይንም ቢሆን ከቶ አይቀምሱም። ያለ ምንጣፍም በምድር ላይ ይተኛሉ። ኢዮጰራቅስያም በዚያ ገዳም ውስጥ መኖርን ወደደች። ገዳሙን ከምታገለግል መጋቢዋ ጋር ተፋቅራለችና፣ መጋቢዋም አንቺ ከዚህ ገዳም ወጥተች ተመልሰች ጮኛሽን ላትፈልግ ቃል ግብልኝ አለቻት ዮ ኢዮጰራቅስያም በዚህ ነገር ቃል ገባችላት። እናቷም ስራዋን በፈጸመች ጊዜ ወደ ሀገሯ ልትመለስ ወደደች። ልጇ ግን እኔ የዚህን የኃላፊውን ዓለም ሙሽርነት ስለማልሻ ራስን ለክብር ባለቤት፣ ለጌታ ኢየሱስ ክርስቶስ፣ ለሰማያዊ ሙሽራ ሰጥቻለሁ ብላ ከእርሷ ጋር መመለስን አይሆንም አለች። ብላተናዋ ከእርሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለድሆችና ለጦም አዳሪዎች መጸውታ ከልጇ ጋር በዚያ ገዳም ብዙ ዘመን ኖራ ከዚያ በኋላ አረፈችና በዚያው ቀበሯት። ንጉሥ አኖሬዎስም የኢዮጰራቅስያ እናቷ እንደሞተች ሰምቶ ላጫት ያጋባት ዘንድ ኢዮጰራቅስያን እንዲያመጧት መልእክተኞችን ላከ። ቅድስቲቱም ንጉሥ ወይ እወቅ፣ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌታ የኢየሱስ ክርስቶስ እኔ ራሴን ሰጥቻለሁና አልክዳንን መተላለፍ አይቻለኝም ብላ ወደ ንጉሥ ላከችው። ንጉሥ አኖሬዎስም መልእክቷን በሰማ ጊዜ አደነቀ። ስለ እርሷም አለቀሰ፣ እርሷም በዕድሜዋ ታናሽ ብላቴና ናትና። ይህች የከበረች ኢዮጰራቅስያ ግን ታላቅ ተጋድሎም ተጋደለች። ለመንፈሳዊ ሥራ እጅግ የተጠመደች ሆነች። በየሁለት ቀን ሁለት ሁለት ቀን እያከፈለች መጾም፣ ከዚያም በየሶስት ቀን ሶስት ቀን ትጾም ጀመር። ከዚያም በየሰባት ቀን ሰባት ቀን የምትጾም ሆነች። በተለየች በከበረች አርባ ጾም ምንም ምን የምትበላ አልሆነችም። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ ዓመታት እግሯን መታት። ብዙ ቀኖችም በሕመም ኖረች። ከዚያም እግዚአብሔር ራርቶላት ከደዌዋ አዳናት። በሽተኞችንም ታድናቸው ዘንድ በሽተኞችን የምትፈውስበትን ሀብት ሰጣት። ለእመምነቷና ለእህቶቿ ደናግል በመታዘዝ ታገለግላቸው ነበር። እህቶቿም ደናግል ሁሉ ዘንድ የተወደደች ናት። በአንዲት ዕለትም እመምነቷ አክልላትንና አዳራሾችን እንዳዘጋጁ ራእይን አየች። እርሷም እያደነቀች ከልጆቿ ለማን ይሁን ይህ የሚገባት ስትል እሊህ አክልላትና አዳራሾች የተዘጋጁላት ለልጅ ለኢዮጰራቅስያ ነው እርሷም ወዲህ ትመጣለች አሏት። ይህንንም ራእይ ለደናግሎች ነገረቻቸው። እግዚአብሔርም ከዚህ ዓለም መከራ ሊያሳርፋት እስከ ወደደበት ቀን ለኢዮጰራቅስያ እንዳይነግሯት አዘዘቻቸው። ከዚህ በኋላ በሆድ ዝማ ሂማም ጥቅት ታመመች። ሁሉም ደናግል ከመምነቷ ጋር ወደ እርሷ ተሰበሰቡ። ያቺ ቃል ክዳን እያስገባቻት የምትወዳት መጋቢዋም መጣች። በእግዚአብሔር ዘንድ እንድታስባቸው ለመኗት፣ እርሷም በጸሎታቸው እንዲያስቧት ለመነቻቸው። ከዚያም አረፈች። የተቀደሰችና የተከበረች እርሷን ይታቸውን አትተዋት አለና ደናግሉ እጅግ አዝነው አለቀሱ። ከዚህ በኋላ የምትወዷት የገዳሙ መጋቢ የነበረች አረፈች። ከእርሷም በኋላ የምምነቷ ጥቂት ቀን ታመመች። ደናግሎችንም ሰብስባ በላያችሁ የምትሾሙትን እመ ምኔት ምረጡ፣ ስለ እኔ ኢዮጰራቅስያ ለምናለችና እኔ ወደ ጌታ ኢየሱስ እሄዳለሁ። አሁን ግን ደጁን በላዬ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። በማግስቱ ማለድ በላዩ ስደርሱ አርፋ አገኛት። የልህም የከበረች እናቶች በረከታቸው ከኛ ጋር ለዘላለሙ ትኖር አሜን። በዚች ቀን ዳግመኛም የቅዱስ ፍርፍርዮስ መታሰቢያው ነው። በረከቱ ከኛ ጋራ ለዘላለሙ ትኑር አምን። ምሴተ ሐሙስ። በዚችም ዕለት የክብር ባለቤት ጌታችን የደቀ መዛሙርቱን እግር አጠበ። እንዲህም አላቸው እናንተም ለባልንጀሮቻችሁ እንዲህ አድርጉ። ደግሞ የሐዲስ ኪዳንን የቁርባን ስርዓት አሳያቸው። አሁንም በዚች ዕለት የክብር ባለቤት ጌታችንን ለአይሁድ ይሁዳ አሳልፎ ሰጠው። ነቢያት ትንቢት እንደተናገሩ የሽያጩን ዋጋ ሰላሳ ብር ተቀበለ። የቅርታው ቸርነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኖር አሜን። መጋቢት ሃያ ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን ሐዋርያት፣ ቅዱሳት ድንግል ኢዮጰራቅስያ፣ ቅዱስ ፍርፍርዮስ ሰማዕት። ወርሐዊ በዓላት ቅዱስ ቶማስ ሐዋርያ፣ አቡነ ሐብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዐ ዘሐይቅ።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 እናንተ መምህርና ጌታ ትሉኛላችሁ። እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባል። ዮሐንስ ወንጌል ምዕራፍ 13 ቁጥር 12 እስከ 14። ጌታዬ ሆይ፣ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ ኃይላፋት መላእክት እንዲያሳስቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበት የጉባኤ ቦታ ባርኩ። ይህም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና የተጻፈው ከግዕዝ ወደ አማርኛ የተረጎመው አለንባብን በእርጋታ መንፈስ እና በተመስቶ ይልና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ